የምድራችን ግዙፍ የውሃ ኃይል ማመንጫ የሆነው የቻይናው ስሪ ጎርጅስ ግድብ 22500 ሜጋዋት የኤሌክትሪክ ኃይል ያመነጫል። ግድቡ በጀርባው ያዘለው 40 ትሪሊዮን ሊትር ውሃ 600 ኪሎ ሜትር የሚደርስ ርዝመት ያለው ሐይቅ ሰርቷል። የግድቡ የጎን ስፋት ደግሞ 23 ኪሎ ሜትር ይደርሳል። ምንም እንኳን የፕላኔታችን ግዙፍ የውሃ ኃይል ማመንጫ ቢሆንም ከቻይና ፍላጎት አንጻር ይህ ግድብ የሚሸፍነው 3 በመቶ ብቻ ነው። በፈረንጆቹ 1994 ግንባታ የተጀመረው ይህ ግዙፍ ፕሮጀክት በወቅቱ ለቻይና ግዙፉ ፕሮጀክቷ የነበረ ሲሆን በ2006 ተመርቆ ስራ ጀምሯል። ነገር ግን በሙሉ አቅሙ አገልግሎት ለመስጠት እስከ 2012 መቆየት ነበረበት። ገና መሰረቱ ከተጣለ ጀምሮ ውዝግብ ያልተለየው ስሪጎርጅስ ግድብ 1.3 ሚሊዮን ነዋሪዎችን በማስነሳቱ ከፍተኛ መጠን ያለው ደን በማስመንጠሩና ታሪካዊ ስፍራዎችን ጭምር በማስፈረሱ ብዙ ተተችቷል። የቻይናውያን ኃያልነትና የምህንድስና ልቀት አሳይቷል የተባለለት ይህ ግድብ ግን አንድ አስደናቂ ተጽዕኖ በምድራችን ላይ አምጥቷል። እንደ አሜሪካ የጠፈር ሳይንስ ምርምር ጣቢያ ናሳ ከሆነ ግድቡ የከተረው ብዙ ፎሃ የምድራችንን የክብደት ሚዛን በጥቂቱ በማዛባት ዕለታዊ የምድር መሽከርከርን በ0.06 ማይክሮ ሰከንድ ሊያዘገይ ችሏል።